ዳኒ ግን ማለት ነው የስራ አንስተውናት ሮታዬና ብርሽዬ ያው የጫጉላ ጊዜያቸውን በደስታ እንዳሳልፉ እየረበሸ ነው ያለውና ጽጌ ደግሞ የዳኒ ባህሪ አተሽ ነው እንዴ ስለሚወዱሽ በቃ ሴት ልጅ ሴትን ይዞ አንቺም ማስቀናት ይፈልጋል በቃ ይሄ የዳኒ ድራማ ነውና ጽጌ ሳይገባሽ ቀርቶ ነው እንደዚህ የምትሆኚው ልጆቹን አራት ረብሽ እውነት ዛሬ ይስሀቅ በጣም የሌለ ነበር የተናደደው ትሂድ እሷም ነው ያለውና እኛ አንድ ቀን ከመጣን እዚህ አንድ ቀን ፈገግ ሳለ ልመለስ ነው ዳገሬ ነው ያለው ይስሀቅ ማለት ነውና ልጆቹም ተረበሹ ምክንያቱም በጽጌና በዳኒ ማለት ነው ዳኒ እንደምታውቁት አገር ውስጥ ሰጥተም ከሀገሮችም ረባሽ ነው። በተለይ ጽጌን ለማብሸቅ የማይፈነቅለው ድንጋይ የለም። ጽጌ ደግሞ ስለሚወድሽ እኮ ነው፣ ዳኒ በጣም ነው በእውነት የሚወድሽ እና ሲቀጥል ደግሞ ከአንቺ እኮ የተሻለ ሴት ይዞ አይደለም አንቺ የሚያበሽቅሽ፣ ግን ካገኛ ሴት ጋር ሁሉ አንቺን ለማብሸቅ ይሞክራል። እሱም ደግሞ ስለሚወድሽ፣ አንቺ ነገር ደግሞ ግርም ይለኛል እንዲህ መሆን። ዛሬ እንግዲህ ጽጌ ወደ አዲስ አበባ ካልሄድኩኝ ጥሩ ሙር ሊያደለውም ዳኒ ጠርቶኝ አለች ለነ ሩት አምሳት ነግሪ ብሎ ዳኒ ጠርቶኝ፣ ከሴት ጋር አገኘሁት ሁኔታው ምናምን በጣም የሚያበሽቅ ነበር። ስለዛ እኔም የናንተን ሙድ ከምበጠብጥ ወደ አዲስ አበባ መሄድ አለብኝ በማለት እንግዲህ ዳኒም ቅውጥ አድርጋ፣ ይሳቅም ተናዶ ነበር። አብርሽም እንዳያችሁ ሲያባብላት ነበር። ማልቀስም አለች በቃ ሜሪም በጣም ስሜታዊ ነበረ። ሁሉም የሚሆኑት ና ማለትም በቃ ለምን አኛ ሁሌ በአንቺና በዳኒ ተነሳ እንረበሽ? ወይ የዳኒም ባህሪ ያተሽ ነው ወይ የፈለገ ነገር ቢሆን ዳኒ ጓደኛዬ ነው፣ ኖርማል ጓደኛዬ ነው ብለሽ አይደል ከሴት ጋር ስታዩ ለምን እንደዚህ ሆንሽ? ብላ ሜሪን በራሷ በኩል ተናዳ ተነበረ ማለት ነው። ቤተሰቦቼ ጽጌ ግን አሳዝናኛለች። ለምን ብትሉ ዳኒ ከሴት ጋር ስታይ በጣም ነው የምትናደደው። በቃ ሁኔቷ ሁሉ ቅየር ነው የሚለው ይሄ ደግሞ ተወዷለች፣ በጣም ነው የምትወደውነት እና ዳኒም ያው ጽጌን ለማብሸቅ የሚያደርግበት መንገድ ስለሚወዳት ነው። ግን በጠበጠቻቸው ዳኒም በጠበጣቸው፣ የዳኒ ስራ ነው ሁሉ ማለት ነው። እሱ ነው የመጀመሪያ ቀን ይሄንን ቪዲዮ የሰራው። በቃ ሊሄር ነው የሆነ ሰው ይጠብቀኛል ብሎ ቀስቅሷቸው፣ እንግዲህ ሻንጣውን ይዘው ሲሄዱላችንም አይተናል ማለት ነው። እንደውም አትሄድም ሰው ሀገር እንዴት አዲስ አበባ ቢሆን እንኳን ችግር የለም በማለት ጽጌም ጥምጥም ብላ እንደሸኘችው እናውቃለን። እዛው ዱባይ ግን ከነሱ ተለይቶ ተንኮል ጎንጉኑ ዳኒ ያው ጽጌን እንግዲህ ይርርድብን እያረጋት ነው ማለት ነው። ጽጌዬ የዳኒን ባህሪያተሽ ነው እንዴ? እሱ ኮ ስለሚወድሽ አንቺን ለማብሸቅ ነው። አንቺ ደግሞ ሙሽራዎቹን አትረብሽብን እንዴ! እነሱ ሊዝናኑ ሄዶ እንደዚህ ሁኑ እንዴ! ደግሞ በቅርብ ቀን ያው ወደ አዲስ አበባ ወደ ኢትዮጵያ እንመለሳለን እያሉ ነው። ሜሪም የሌለ ነበር የተናደደችው። ይሳቅም ተናደዋል፣ ሩታም ተናዳለች። በቃ በነዚህ በሁለት ልጆች የተነሳ በቃኛ ተረበሽን። ይሳቅም አንድ ቀን ሳልስቃለ። ዳኒ መቼም በገባበት ሁሉ ረባሽ እንዴስ። እኔ ግን ሲረብሽ በጣም ነው ደስ የሚለኝ። ቤተሰቦቼ ማለት ይሄ ሩታን ና ብሽን አይንካ እንጂ ከሩታ ጋር ይሁን እንጂ ሲረብሽ የሌለ በቃ ረባሽ ነው ዳኒ። በእውነት በጣም ረባሽ የገባበት ሁሉ መረበሽ። አሁን ደግሞ ሴት ይዞ ጽጌን ለማብሸቅ አስቡ፣ ከእነሱ ወጥቶ ማለት ነውና፣ የዳኒ ስራ አያልቅም። ጽጌ ግን አትናደጅ የኔ ቆንጆ እኔ ኮ ስትቅበጠበት ጽጌ እንዴት ደስ እንደምትለኝ ጌታ እንምላችሁና ስለሚወድሽ ነው ጽጌ የሚያስቀናሽ ያውም ደግሞ ከአንቺ እኮ ከተሻለ ሴት ጋር አይደለችም ካገኘው ሴት ጋር ሁሉ ጽጌን ለማብሸቅ እኔ ደግሞ ቪዲዮ ላይ ላይችኋሉ ጽጌ መጣሽ መጣሽ በማለት ሲነጋገሩ ከልጊቷ ጋር ማለት ነው ና በተለይም ቪዲዮ ሲያ በጣም ነው የሚደሰተው አንቺ እንደዚህ ስትሆኝ ማለት ነው ና ልጆቹን አትረቡሻቸው ዱባይ ሄዱት እኮ ዘና ፈታ ሊሉ የሙሽርነት ጊዜያቸውን ሊያጣጥሙ ነው ያቀረቡሻቸው እንደውም ዳኒ መሄድ የለበትም ነበር። እውነት ቤተሰቦቼ ሶስት ሁለት ቀን በሰላም አሳልፈና ከዛ ጀማመረው ጀማመረው መበጥበጡ ማለት ነው። እና እንደ ዳኒ በጥባጭ የለም ቤተሰብ፣ በእውነት እንደ ዳኒ በጥባጭ የለም። እና ጽጌም ያው እንዲህ የምትሆነው ስለምትወደው ነው። ከሴት ጋር ስታዩ በጣም ነው የምትናድደው። አይ ጽጌ እድለኛ ነበር አንቺንማ፣ ቢያገባ በእውነት ብጥብጥ ያለሽ እና